አደረሳችሁ የመዳም ቅመሞች ብያችኋለሁኝ። የእኔ ጀግኖች ብያለሁኝ። አረብ ቤት የምትሰሩ ልጆች ጀግና ናችሁ። ከዛ ተጮኸት ከዛ ተዲካም በኋላ ፈገግታ ላይ ኤር ስላለን እያየሁ ነበረ። በቲክቶክ ላይም በሁሉም ላይ በጣም አረብ ቤት የምትሰሩ ልጆች በጣም ደስተኛ ሆናቸው የኢዲን ስጦታችሁ ምናቸውን ትታወጡ። በጣም ደስ አለኝ ማለት ነው ከዚያ ከስራ በኋላ ነው እንግዲህ ይሄ ስጦታ ሁሉ ለሚታየው እያልኩ ማለት ነው። ምክንያቱም ያንንም ኩላ በቃ ያንንም ኩላ ስራ ያንንም ኩላ ቀን ነው። ትናንትና እንኳን አደረሳችሁላችኋለሁ እያልኩኝ የጠፍሻ ነበርኩኝ። ዘንድሮ አልሞላልኝም፣ ወደ እናንተ አልመጣሁም። ለዛ ነው ማለት ነው። እንሻላሁ ደግሞ በቅ ብያላችኋለሁ። የእኔ ውዶች፣ ቻናልን ሰመስገናና ላይክ አርጉልኝ። ቪዲዮውን ተወደዳችሁት ደግሞ ለጓደኞቻችሁ ላይክ እና ሰመስገና እያረጋችሁ እንዲደርስ አርጉልኝ ማለት ነው። ይሄ ቻናል አርጎ አህላል ካይር ስራ የሚሰራ ቻናል ነው። ዝም ብሎ አይደለም ማለት ነው ወጥቼ እናንተም የምትጠቀሙበት ነው ይሄ ቻናል አድርጎ፣ ቁም ነገር ላይ አውሉት። የጋራ ነው የኔ ብቻ አይደለም እላለሁ እና ዛሬ ይሄንን ነው የመጣሁላችሁ። ይሄ ቀሳ ላይ የጮኸ ነጭ ረበሽን ማለት ነው። እና ቻናሉን አሳድጉ እላችኋለሁ የኔ ወዶች ዩቱብ ቻናሉን ላይክ እና ሸር ማድረጋችሁን አድርሱ። ከርማን ጊዜ ደግሞ ጡመን ጨርሰን ቤተሰብ ጋር የምንጨረስ ያርጋኝ። ቤተሰቦቻችንንም ተቁጥር ታጎልብን በኸይር በደስታ የምናገኛቸው አላህ ያርግልን። ሮመዳን እንግዲህ የረህመቱ ወር ነው፣ አለቀብን ሮመዳን ትመጣ፣ ረሕመቱን ሁሉን ነገር ይዞ ነው የሚመጣው ማለት ነው። አሁንም ደግሞ ኸይር ነገር ትቶልን ክፉን ነገር ይዞልን ልንሄድ ሮመዳን ማለት ነው ወዶቼ። በከር መሬት ታ ዲሞ እንዲያለቀ ከርሞን ጊዜ ደግሞ በከር የምንደርስበታ ላይ አድርገን እንላችኋለሁኝ፣ እና ዛሬ መጣሁላችሁ ማለት ነው የምንላችሁ ነው። አንዳንድ ነገር እላችኋለሁ ብዬ ነበረ፣ ግን በሌላ ቪዲዮ መጣለ ማለት ነው ይሻላ ተተመቸኝ ላይ ይገባለሁ፣ ግን ይመቸኝ ነበረ። አሁን ሰዎች ቀን ለቀን ሁለቀን ያኔ ስራውን ትንሽ እንደ ጃዛ ባሉት ያኔ አለባብሶ መሸኘት ነው እንጂ ሌላ ስራ የለም። ጥዲያት የለም፣ መግም መስራት የለ። ስለዚህ ያው ጠፍሻ ነው። በነገራችን ላይ ድዋር ሁሉም ነገር ሀጃ ብዙ ነገር ነው እዚ ላይ ያለው ሀጃ። ስናለ ያውጣልሽ ሀጃ ስናለ ያውጣልሽ ያሰብሽውን አላ ያቀልልሽ ያሳካልሽ። በላችሁ ሁላችሁም ዱዓ አድርጉልኝ። ምክንያቱም የሰው ልጅ ግን በስደት አለም ሆኖ ሀሳብና ተፍኪር ያኔ ያለለው የለም፣ ግን የኔ ዘንግሮ ይለያል። ግን አልሐምዱላ እኔ አላማረረውም፣ አመሰግነዋለሁ ቢከፋኝ በሀሳብን በወጠር አመሰግነዋለሁ አላህን አልሐምዱሊላህ። የሰው ልጅ እንደተፈተነ ነው። አላህ የሚወደውን ነው የሚፈትነው እዚች ዱንያ ላይ። ስለዚህ ምንም ማማረረቡ ነገር የለኝም። አላህን ግን አመሰግነዋለሁ። መጨረሻ ደግሞ ደስታ ያርግልኝ። ሁላችሁም መጨረሻ ደስታ ይሆንልሽ ብላችሁ ኮሜንት ላይም ዱዓም አድርጉልኝ ይላለሁ፣ የኔ ወዳጆች። ለሁላችንንም አላህ ስብሓነሁ ተዓላ መጨረሻችንን ደስተኛ ያርገን። የሰው ልጅ ዋናው መጨረሻው ያምር ነው ማለት ነው። እና ምን ልላችሁ ነበረ፣ እንሻአላ ላይቭ ይገባለሁኝ ተተመቸኝ ነው እርግጠኛ አይደለሁም፣ ግን ተተመቸኝ ላይቭ ላይ ይገባለሁ። ገስት የምትሰቀሉት አላችሁ ገስት ታስቀምጥላችሁ ነው ማለት ነው። አስተያየት ታላችሁ እዛ ላይ ታስቀምጣላችሁ። እንሻአላ ቢስሚላህ፣ ሁሉም ነገር ለበጎ ነው የእኔ ውዶች። የሆነ ሰው ዛሬ ሞተ ምናምን ብለው ብሰማ በጣም ቅስሜ ስብር አለ ማለት ነው። በቃ ሞት እኮ ያለ ነው፣ ግን አልሐምዱሊላ ሁሉም ነገር ለበኩ ነው። ያኔ አላህ ትፈጥረን ለሞት ነው የፈለቀና አይደል እንዴ? ግን በቃ ባልሆነ ነገር እንዴት ሞተ እንዴ? ብትሆነ ሲሉ በቃ ያሳዝናል ሁሉ ነገራችን ማለት ነው። እና አላህ መጨረሻችንን ያሳምርልን፣ እያን ሁላችንም። ባይዱ አንበር ታውዶችን አሁን ጀ በተሰቦቻችን ደግሞ በኸይር እንድናገኛቸው አላህ ያርግልን ማለት ነው። ነገር ግን ስደት እንወጣ ማለት ነው። ስደት የሚሄድ ሰውና የሆነ በባል አለ በነገራችን ላይ ስደት የሚሄድና ጦርነት የሚሄድ ሰው አንድ በቃ አንድ በደስታ አንድ በአዘን ሁለቱን ሁለቱን ፈርቅ እኩል አድርጎ ነው የሚሄደው፣ የሚሉት አበባል ነበረ። ግን እኔም ግን በፍስጥ ይሄንን አላገዛዘብኩትም ነበረ ማለት ነው። ትዝም አላለኝም ነበረ፣ ግን አሁን ታስበው እውነት ነው ማለት ነው። ግን ስደት ላይ ሆነን ብዙ ነገር እንሰማለን፣ ብዙ ነገር የሆነ በቃ ከባድ ነገር ትንሰማ እዝኩነን አካላችንን ሰውነታችንን እንጨርሳለን ማለት ነው። ገብቷችኋል። ሞትም አለ፣ ደስታም አለ፣ በስደት ላይ ያለ ነው ግን። አሁን ጦርነቱን የሚሄደው ደግሞ አንድ ወይን ሙች እዛው ነው የምቀረው፣ ወይም ደግሞ ተዋግቼ አገሬን ነጻ አውጥቼ ወደ ቤተሰቦች እመልሳለሁ ብሎ በሁለቱ ቆርጦ ነው የሚሄደው። ስለዚህ ያንንና ያና ይሄ እኩል ነው ማለት ነው። ስደት የሚሄድና ጦርነት የሚሄድ ሰው አንድ ነው የሚሉት ለምን ነው እንደዚህ የሚሉት? እያልኩኝ እኔ እንትን አስብ ነበረ። ግን ታስቦ በቃ እውነት ነው አልኩኝ ማለት ነው። ግን ስደት የሚሄድ ሰው አብዛኛው ሰው ተደስቶ ይገባል። አብዛኛው ሰው ልቡ ተሰብሮ ይገባል አብዛኛው ሰው አካሉ ይዞ አይገባም። አብዛኛው ሰው እንደወጣ ይቀራል ማለት ነው እና ብዙ ታሪክ አለው ስደት የሚሄድ ግን አልহামዱሊላ ሁላችሁም አመስግኑ አልহামዱሊላ የሰው ልጅ ሰውራም ቢበዛ ጤና ሆኖ ተሰራ ምንም እንትን የለውም። አሁን ሻይ ጤና ሆኖ እንደስተኛ ሆኖ መስራት ነው ለስራ ነው የወጣ ነው ማለት ነው ክፉ ነገር የያዝልን አሁን ሻይ ክፉ ነገር በሩቅ ያርግልን والله የሰው ልጅ ስራ ምንም አይደለ ለስራ ነው የወጣ ነው እንሰራለን። ጤና ተሆን ሰርተን ብር እናገኛለን እንለወጣለን አይደል? ግን ክፉ ምንድነው አሳብ ማለት ነው። የበሰበ የሆነ ነገር ትሰማው በቃ ጭንቅላታችሁ ትክክል አይሰራ፣ አሳባችሁ ይቀየራል፣ በቃ ሰውነታችሁ ያልቃል፣ ተፍኪራችሁ ሌላ ነው። በቃ እኩል ያኔ የሚበልጠው አካላችሁ የት ነው ያለው? ነፍሳችሁ ኢትዮጵያ ነው፣ ዛታችሁ እዚህ ሆን እንጂ ማለት ነው በዛ በዛ የሚጎደው ማን ነው? እኛ ስደተኞች ነን ማለት ነው። እና እስቲ ላይ ብገባለሁ በኋላ ተተመቸኝ በላይቭ እንገናኛለን ማለት ነው። ሰላም ሁኑልኝ። በሌላ ትዶች ከምንገናኝ ሰላም ሁኑልኝ። ቻናሉን ሰንስክርና ላይክ ማድረጋችሁን አትርሱ።